ሁሉ ስለሆነ በአደባባይ ስትቀዱ ቆዩ። በመብራህ እንዳታሳልፉ የድፍረት ድፍረት ደግሞ በመሬታችን ተያዘች አሉ። ተከባብረን ከሚኖሩ ሰዎች ጋር ያዘች። በነጋሽ በዳዳ ላይ የመከላከያ ልብስ በመልበስ ዛቻ ያደረሰው ግለሰብ እንግዲህ በዛ እውነት ከነ ክብሯ ተገለጠች። ብፁዕነታቸው በእውነት በረከታቸው ትድረሰ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ፣ ይቅርታ፣ ይቅርታ።

ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የስራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ።

ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። ባላችሁበት በሰላም ክርስቶስ ይብዛላችሁ። ትዳችሁ ውዴቶቻችን በሰበር መረጃ ተመልሼ መጥቻለሁ። እንግዲህ ሁላችሁም እንደምታውቁት ብዙ አባታችን ብዙ አቡነ አብርሃም ዛሬ እንደ በፊቱ አስፈላጊውን የምእመናን ጥያቄ አስተላልፈዋል። እውነት አባታችን እግዚአብሔር ያቆይልን። እንዲሁም አቡነ ሩፋኤል ታሪክ ሰሩ። እውነት ላችኋለሁ። ከሊቃነ ጳጳሳት ለየት በማለት የእመቤታችን ስእል መቀደድ

አግባብ አይደለም ሲሉ ዝምታቸውን ሰብረዋል። እውነት እጅግ አከበርኳቸው በዚህ ሰዓት ይህን ተግባር በማውገዛቸው። እንዲሁም የእመቤታችን ጥላቶች ደቀዋል። ኦርቶዶክሲያን እንኳን ደስ አላችሁ ማለት ወዳለሁ። የእመቤታችን ስዕል የቀደደችው ልጅ በቁጥጥር ስር ውላለች። እንዲሁም ነጋሽን እገድላለሁ እያለ ሲያስፈራራ የነበረው ግለሰብ ወርቆ ይቅርታ ጠይቋል። ነገር ግን በይቅርታ የሚታለፍ አይደለም እያሉ የህግ ባለሙያዎች ይገኛሉ። ነገር ግን ይቅርታ ጠያይቁ ከልብ የመነጨ ነው የሚመስለኝ። እውነት እላቸዋለሁ። ቪዲዮ ማሳያቸው ይሆናል። ሌላኛው አስገራሚ መረጃ

እንግዲህ የማምላክን የተዋሕዶ የቁርጥ ቀን ልጆች በማርያም ጊዜ የለም ትካዜ በማለት እመቤታችንን በአደባባይ ከፍ አድርገዋታል። በአደባባይ እንደተቀደደች፣ በአደባባይ ከፍ አድርገዋታል። ቪዲዮን አይተ እንመለስ። ሁላችሁም ይህን ቪዲዮ ላይክ እያደርጋችሁ ጀምሩት። ወዳጅ ወስዳችኋለ፣ ተከታተሉ

ዜንስን በአደባባይ ስትቀዱ ቆዩ። በመብርሃን እንዳታሳልፉት መብርሃን የምትወዱ ከሆነ እንዳታሳልፉት። ይህን መልእክት ሼር ኮፕሊንግ በማድረግ ለዓለም አድርሱልን። እኛ ደግሞ ከፍ እናደርገውልን።

እንችላለን እንችላለን እንችላለን። ኦርቶዶክሳውያን ዛሬ በዓለም ፓወራችን ያሳየንበት ታላቁ የማይረሳ ቀን ነው። መስቀል ድላችን ነው። መስቀል መዳኛችን ነው። መስቀል ደግሞ ቤዛችን ነው። ታዲያ ከመስቀሉ ስር ያገኘናትን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ደግሞ በዚህ በምትመለከቱት ልክ ከፍ ከፍ አድርገን አሳይተናል። እናታችን ይችናት፣ ማተባችን ደግሞ ይሄ ነው።

ኦርቶዶክሳውያንን መንካት ፈጽሞ የማይቻል ነው። ምስማርን ሲመቱት እንደሚጠብቅ ሁሉም ኦርቶዶክሳውያንን መንካት ደግሞ ይባስ ማቀጣጠልና ለእምነታቸው እንዲኮሩና በእምነታቸው እንዲጸኑ የማድረግ አድማ ነው። ኦርቶዶክሳውያን እጅግ ኮርተንባቸዋል። አሁንም እንኮራለን።

ሰውዬ እንደምታዩት ኦርቶዶክሳን የእመቤታችን የቅድስ ድንግል ማርያም ስዕል አድኖን በአደባባይ በእንደዚህ አይነት መልኩ ከፍ እያደረገዋት ይገኛሉ። እንግዲህ በመድናችን በአዲስ አበባ ብንአባጻ መልእክት እንደሰማችሁት እንግዲህ የእመቤታችን የቅድስ ድንግል ማርያም ስዕል አድኖ እንዳይወጣ ተከልክሎ ነበረ። ነገር ግን በመላው ኢትዮጵያ ኦርቶዶክሳዊ የሆኑ ወጣቶች እንደምታዩት በክልል ከተሞች ላይ ከፍ አድርገው አውለብልባታ ነው እመቤታችን ቅድስ ድንግል ማርያምን አዎ እማ አምላክ ወላዲት አምላክን መቼም

ሆን ቢሆን ከልባችን ሊፍቋት አይችሉም። እነሱ የፈልጉትን ቢሉ፣ እንደምታዩት የተዋህዶ የቁርጥ ቀን ልጆች በአደባባይ እመቤታችን ቅድስት ማርያምን በአደባባይ እንደተቀደደች በአደባባይ ከፍ አድርገው አሳይተውናል። እውነትም በጣም ነው እጅግ ደስ ያለኝ ሆነ ትላቸዋለሁ ኦርቶዶክሳያን። አሁን ደግሞ ወደ ብፁ አባታችን ብፁ አቡነ አብርሃም ወደ አስተላለፉት መልእክት ልውሰዳችሁ፣ እንከታተል

እውነት ከነ ክብሯ ተገለጠች። ብፁዕነታቸው በእውነት በረከታቸው ትድረሰን። የአቡነ አብርሃም ወቅታዊ ቅልብጭ ያለች መልእክት ይህ መልእክት ለብዙዎች ይድረስ፣ ለዛኛው ቤተ እምነት፣ ለመንግስት፣ ለመላው ኦርቶዶክሳውያን ሼር ኮፒሊን ካድርጉት። ብፁዕነታቸውን እንስማቸው። የድፍረት ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። አለማወቅ አለመረዳት። ማን ነው ከእናንተ ውስጥ

አንድ ጓደኛችሁ ወላጅናትን አቃሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል፣ የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል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

ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሁነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን።

እናት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዳሯ እሳት መሐሏ ገነት ነው እኩልነት መታምናት የድንግል ማርያምን ስእል ግን መቅደድ ማለት ከእግዚአብሔር ጋር መጣላትና መቅሰፍት በራስ ላይ ማውረድ ስለሆነ ዛሬም ነገም ድንግል ማርያም የፍጡራንን እመቤት የፈጣሪ እናት ናት እናከብራታለን እንወዳታለን እንማጸናታለን እናታችን ናት

አገሯ ኢትዮጵያ ነው። ስለዚህ የእግዚአብሔር ልጆች ተፈቃቀሩ። ዝም ብሎ እንዲያው እኔ ካልያዝኩት አያምርም ማለት ሲያስጠላ፣ ሁሉንም እኔ ሊያዘው ማለት ጥሩ አይደለም። ሀገራችን ኢትዮጵያውን አባይ ግድብን የገደበችበት ጊዜ ነው። አይቻልም የተባለው ይቻላል የተባለበት ጊዜ ነው። ስለዚህ ሁሉም

ላይማር ፍቅርን፣ መተሳሰብን፣ መረዳዳትን አንድነትን እዚህ ተመልከት ውስጥ አኝዋኩ አለ፣ ኑዌሮ አለ፣ ኮሞ አለ፣ ኦፖ አለ፣ መጃንጋ አለ፣ አማራ አለ፣ ኦሮሞ አለ። እኛም የምንፈልገው እኩልነት፣ እኔ ካልያዝኩት አያምርም፣ እኔ ካልተናገርኩ አያምርም።

እንዲህ ካላርቆ አያምን የሚለው ቋንቋ አይሠራምና እግዚአብሔር አምላክ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ወይዘሮ አለሚቱ ሞች፣ እንደ አቶ አልሻዲ ሀስ፣ እንደ አቶ ዶክተር ጋርዋክ የሚያከብሩት መሪዎችን አክብራ ይሄዳለች።

ብዙ አቡነ ሩፋኤል እንግዲህ በዚህ ንግግራቸው በጣም ብዙ ኦርቶዶክስ ያን ዛሬ ለእውነት ቆሙ ዛሬ እጅግ አስደስተውናል ሲሉ ስሜታቸውን እየገለጹ ይገኛሉ። እውነት ላቸዋለሁኝ እኔም በጣም ኮርቼ ባቸዋለሁ። ከብዙ ሊቃነ ጳጳሳት በመለየት ይህንን ድርጊት አውግዘውታል። እንደምታዩት በመስቀል መርሃ ግብር ላይ ማ ነው በጣም ደስ የሚል መልእክት ነው። ወደ ልጅቱ ጉዳይን ይድስኪ ተያዘች አሉ

ተከባብረን ከምኖረ ሰዎች ጋር እያያዘችን ተያዘች አሉ። ወንድማችን እንዲታሰር ምክንያት የሆነችው ተያዘች አሉ። በእሷ ስር ተተክተው ሌሎቹ እንዲቀዱ አራያ የሆነችው ተያዘች አሉ። መስቀል አደባባይ እንኳን ድንግል ማርያምን ይዘን እንዳንወጣ ምክንያት የሆነችው ጥሩ ነው መያዙ። ግን ትክክለኛ

ቅጣት ይገባታል። በቃ የሰማዩን እሱ ይቀጣታል። የምድሩ ግን ሌላው መማሪያ ይሆን ዘንድ ትክክለኛ ፍርድ፣ ትክክለኛ ቅጣት ይገባታል። ያኔ ሕግንም ሕግ አስከባሪዎቹንም ወጥተና መስክ

በህግ ስር አዋላት አላችሁ። መያዟ መልካም ሆኖ ሳለ ለባለማተቦች ትልቅ ደስታ ሆኖ ሳለ ነገር ግን እኛ ኦርቶዶክስያን ባለማተቦች ለምን ዋጋ እስከምንከፍል ድረስ ተጠበቀ ባችን እስኪፈስ ድረስ እስክንቆጣ፣ እስክንጨነቅ ድረስ ለምን መጠበቅ ተፈለገ? እችን ልጅ መያዝ ብትፈልጉ ኖሮ እማምላክ ወላዲተ አምላክ ምስክር ነች፣ አንድ ቀን የማይፈጅባችሁ ነበር። ነገሩ ሶሻል ሚዲያ ላይ እስኪሰራጭና ኦርቶዶክስያን ባለማተቦች በዚህ ጉዳይ ነገር ላይ እንዲሸበሩና እንዲጨነቁ ካልፈለጋችሁ በስተቀር እችን ልጅ በአንድ ቀን ውስጥ መያዝ ትችሉ ነበር። እማምላክ ወላዲተ አምላክ አለ

ትሆናለች ልጇ አምላኳ ኢየሱስ ክርስቶስ አለ። ፍርዱ ለሱ እንተዋለን። እኛ ግን እዚች ልጅ ላይ መቀጣጫ እስክትሆን ድረስ ፍርድ እስኪፈረድባት ድረስ በፍጹም ቢሆን አጀንዳችንን አንቀይርም። ፍትህ በግፍ ለታሰረው ስለ ወላዲተ አምላክ ስለማምላክ፣ ብሎ ስለሷ ፍቅር ብሎ ለታሰረው ወንድማችን ለባሮክ

የዚህ ወንድማችን ጥያቄ የሁላችንም የኦርቶዶክሳውያን ጥያቄ ነው። ያው እንግዲህ ዞሮ ዞሮ ልጅቱ በቁጥጥር ስር ውላለች። መልካም መልካም ዜና ነው። በነጋሽ በዳዳ ላይ የመከላከያ ልብስ በመልበስ ዛቻ ያደረሰው ግለሰብ እንግዲህ በዛሬ ዕለት ላጠፋው ጥፋት እንደምትመለከቱት በራሱ ቲክቶክ ገጽ ላይ ይቅርታ ጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ፣ ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ።

የስራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ምን እንደሚባል እኔ እኔ ይቅርታ አድርጌላለሁ እውነት እኔ ይቅርታ አድርጌላለሁ ይላሉ። ኮመንት ላይ ደግሞ ሁላችሁም እንግዲህ የምትፈልጉት ራሴም ብቻው ክዬ ነው ይሄን ያደረጉት እናንተ ደግሞ ይፈልጋችሁትን ነገር በሉት።

በወንጀል በፍታ ቤር በአስተዳደራዊ እና በሌሎች ዲሲፕሊነሪ እርምጃዎች የሚያስወስዱ ጥፋት ከሰራ በኋላ ህዝብን ይቅርታ መጠየቅ ከቅርብ ጊዜ ወዲህ በሀገራችን ፋሽን እየሆነ መጥቷል። ሰላም ደጉላው ነኝ፣ ጠበቃና የህግ አማካሪ። እንግዲህ ይህ ከላይ የምትመለከቱት ግለሰብ ከሰሞኑ የመከላከያ ሰራዊት የደንብ ልብስ ለብሶ አንድን የሚዲያ ጋዜጠኛ ነጋሽ በዳዳ የተባለ ግለሰብ ሚዲያ ላይ ቀርቦ ሲያስፈራራ እና

ከእንጂ ወረዳ ላይ ቆሞ መሃል ብሎ ስናገር ሁላችንም ሳልጠራል። ታዲያ ይህንን ካደረገ ከጥቂት ጊዜ በኋላ ይቅርታ የሚመስል ነገር በጽሁፍ በራሱ ኦፊሻል የቲክቶክ ገጹ አጋርቶ ተመልክቻለሁ። ይህንን ጉዳይ በተመለከተ ያነሳቸው ነጥቦች አሉ። አንደኛ ሰዎች መኖሪያ ቤቱ ድረስ እየሄዱ እየዛቱበት እንደሆነ ተናግሯል። ይህ የህግ አስከባሪው ድክመት ያሳያል። አንድ ሰው ጥፋት ሰርቶ ወንጀል ሰርቶ ከተጠረጠረ ወንጀል ሰርቷል ተብሎ ከታመነበት ፖሊስ ያለውን ስልጣን ተጠቅሞ

ግለሰቡን በቁጥጥር ስር በማዋል የወንጀል ምርመራ ሊያደርግበት ይገባል። ይህንን ባለማድረጉ ግለሰቦች ላይ የደቦው ፍርድ እንዲደርስባቸው እድል እየከፈተ ይገኛል። ይሄ ነገር ሊታረም ይገባል። አንድ ያጠፋ ሰው በፖሊስ ቁጥጥር ስር ሲሆን ከቅጣትም ባሻገር ግለሰቡንም ከደቦው ፍርድ መጠበቅ ነውና፣ ስለዚህ ግለሰቡ ኦፊሻል ቲክቶክ ገጹ ላይ እሰሩኝ፣ ቅጡኝ፣ በህግ አግባብ ልዳኝ እያለ ሰዎች እያሳደሩት እንደሆነም እየሰማን እንገኛለን።

እዚህ ጋር ሁለት ነገሮችን ከግምት ውስጥ እናስገባለን። አንደኛው በአጠፋው ልክ በህጉና በአስተዳደራዊ በመከላከያ ደንብ መሰረት ሊጠየቅ ይገባል። በሌላ መልኩ ደግሞ ሌሎች እሱ ላይ የደቦ ፍርድ ሊወስዱ የተዘጋጁ ሰዎች ካሉ ደግሞ ከድርጊታቸው ሊቆጠቡ ይገባል። በዚህ መሀል ገብቶ ነገሩን ማስተካከል ያለበት ህግ አስከባሪ የጸጥታ ኃይል ነው። ላለው አመሰግናለሁ።